መካነ ሰላምን ከቅርንጫፉ ስታዩት በርቀት ምናምን በጣም ነው የሚያምረው። በነገራችን አንተ ላይ ሰማይ ሰማም እንዳላሳያችሁ ማለት ነው፣ ሲያምር። ይሄን እዚህ ሰፈር ያላችሁ ልጆች እንግዲህ ማን ነው የሚባለው ንገሩኝ። ቦታችሁን ማለት ነው። ቤትም ያላችሁ በዚህ አካባቢ ይውላችሁ አሳይሃችሁ እዚህ ደግሞ አህመድ ያለ አህመድ ይቶ ከጀርባ ነው። እዚህ በዚህ ኳስ ሜዳም አለና አይ በዚህ ደግሞ ማን ነው? እዛታች አለው ሜትሮሎጁ። በዛ ታይ ደግሞ አየር ማረፊያ እንግዲህ ዘፋይ ራሱ አየር ማረፊያ ይታያችኋል። ይሄን ይመስላል ግን ላይክ ሸር አድርጉ። እውነቴን ነው የምላችሁ፣ ሸር አድርጉ፣ አስገድዱ። በግዴታ ነው ከአሁን በኋላ አለምንም። በቃ እኔ ስለምናችሁ፣ እየተኩራራችሁብኝ፣ አግታችሁኛል። ስለዚህ እንደ ፖሊስ እያስገደርኩ መሆን አለበት ማለት ነው። ዝላቻ አብዱ አለ፣ አህመድ አለ። ሊንኩን ከስራ አስቀምጥላችኋለሁ። ሼር፣ ሰብስክራይብ፣ ላይክ አድርጉት። መቼም ሰው ሲያድግ አትወዱም። እናቴ እያናድዳችሁኝ ነው። እውነቴን ነው የምላችሁ። በጣም ነው የምንታናድ- ለምን የሀገራችሁ ልጆች ብናድግ ብንሰራ ምን ችግር አለ? ወላ አይነት ነው። የማታውቁትን ሰው ከምታሰሩ አሚያው ቢሮ ላይ ነው አልፎል። ይህ ቢሮ ኮዛ ቢቶ ባለችላችሁ አዲስ ኢትዮ በር ናት። እነዚህ ሁለቱ እነዚህ ሁለቱ እንግዲህ ያላችሁ እነዚህ ሁለቱ ልጆች ማለት ነው፣ አዲስ ናቸው። ሊንካቸውን ሁለቱን ማስቀምጥላችኋለሁ። ሸርት ታደርጋላችሁ፣ ሰብስክራይብ ታደርጓቸዋላችሁ። እንግዲህ ታዋቂ መሆን ያለ የመሰብዬ ነው። እንግዲህ እያስተዋወኩላቸው ነው፣ ነግሬያቸዋለሁ፣ ታሳፍሩኝ ማረሚያ ቤትም መታሰር የፈለገ መታሰር የፈለገ ብዙ ተሽ እናስራለን። እንዴት